በስተመጨረሻ ጋሽዬ የሀይሚና የአብርሽ አባት ዝምታቸውን ሰብረዋል። ምንድን ነው እየተካሄደ ያለው ሲሉ ተሰምተዋል። ሙሉም በዝርዝር ይዘንላችሁ መተናል። በተለይ ደግሞ በጋሽዬ አካባቢ የሚኖሩ የሰፈር ሰዎችም ከሰሞኑ ስላለው ሁኔታ ጋሽዬ የተሰማቸው ነገር አለ ሲሉ በውስጥ መረጃ ልከውልኛል። ሙሉም በዝርዝር ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታ ይዘንላችሁ ወደመጣ ነው ዝርዝር መረ መረጃዎቻችን እናልፋለን። ብዙዎቻችን እየተመለከትን ነው። የጋሽዬ ልጆች ሀይሚም እንዲሁም በሌላ በኩል አብርሽ ያሉበት የፍቅር የትዳር ሕይወታቸው መንገጫገጭ እየገጠመው ይገኛል። አብርሽ በዚህ በኩል ከሩታ ጋር ያለው ጉዳይ እየተባባሰ በመምጣቱ ሩታ፣ እኔ ወደ ቤተሰቦቼ መሄድ እፈልጋለሁ፣ እዛም ነው ልጄን ወልጄ በዛው ማሳደግ የምፈልገው ስትል ሻንጣዋን ይዛ ሄዳለች። በጉዳዩ አብርሽ አዝኗል። በሌላ በኩል ብሩኬና ሀይሚ እንደ ቀልድ የጀመሩት ፕራንክ በተለይም ብሩክ ፕራንክ አረጋለሁ ብሎ ከሌላ ሴት ጋር ሱሱ ከምትባል ጋር ሆኖ ያሳለፈው የፕራንክ ቪዲዮ ሃይሚ ላይ ቁጣ ቀስቅሷል። በጉዳዩም ተናዳለች። ሃይሚ እኔ እዚህ ጋር ይበቃኛል ስትልም ተሰምታለች። ከዚህ ጋር በተነሳ ሃይሚንም አብርሽንም በተለያዩ ቦታዎች ሰዎች ይወቅሷቸዋል። በዚህ በኩል አብርሽን ብዙ ሰው የሚወቅሰው ለምንድን ነው? የድሮ ፍቅረኛህን ያለሩታ ፍቃድ ብቻህን ሄደህ ያገኘሃት ነፂንስ፣ ምን አይነት ተስፋ ነው እየሰጠሃት ያለው አሁን ላይ እኮ አዲስ ህይወትን፣ አዲስ ኑሮን ጀምረሃል። ምን ማለት ነው ወደ ድሮ ነገር ተመልሰ ከነፂ ጋር ሆነህስ ለብቻ ቪዲዮ የሰራኸው ሲሉ ብዙዎች ወቅሰውታል። በሌላ በኩል በብሩክና ሃይሚ ጉዳይም ሃይሚን ብዙዎች ተናግረዋታል። አንድ ነገር ቢሆን ብሩኬ እኛ አንቺ ጋር አንላቀቅም ሲሉ ጭምር መልእክታቸውን አድርሰዋታል። በተለይ የብሩክ ወዳጅነን ያሉ ግለሰቦች በተለይም ከሰሞኑ በሆነው ክስተት ዳኒና ብሩኬ ያሉበት ሁኔታ እጅግ እየተባባሰ በመሄዱ ብሩክም ያለው በማለቁ ምክንያት እጅግ ስሜታዊ በመሆን ዳኒን ሲመታው ተመልክተን ነበረ። በዚህ ቪዲዮች ብዙዎችም ደንግጠዋል። ዳኒ ሁኔታው እንዲያስመታው ነው የሆነው? ለምንድነው ብሩክን የተፈታተነው? እኛ ብሩክን ስናቀው እጅግ የቤተ ክርስቲያን ልጅ እጅግ ጨዋ፣ እጅግም ትዕግስተኛ ነው እሱ። ዳኒ ግን ብሩክ ላይ ያደረገው ነገር በጣም ከባድ ነው ሲሉ ተሰምተዋል። በተለይ ብዙዎቻችን አይተናል፣ ተመልክተናል። ዳኒ የተፈበረኩ ወሬዎች በሚመስሉ ሁኔታ ብሩክ ኮ የአንቺ ፍቅረኛ አይደለም ከሱሱ ጋር የተለያዩ የፍቅር ጊዜያቶችን ያሳልፋል። አንቺ አመንሽው አንቺ ወደርሽው እንጂ እሱ እኮ ሙሉ ለሙሉ የአንቺ ፍቅረኛ አይደለም፣ በላይሽ ላይም ከሌላ ሰው ጋር ይማግጣል በማለት ጭምር እንግዲህ ለሀይሚ የተለያዩ ፎቶ ቪዲዮች፣ የጽሑፍ ቴክስቶችን ሲያሳይ ተመልክተን ነበር። ታዲያ በሁኔታው ብሩኬ ተናዶ ያለውም ትዕግስት አልቆ ነው ዳኒ ሲመታው የተመለከት ነው። ከዛም በኋላ እንግዲህ ዳኒ ብሩክን ሊከሰው እንደሆነ በተለይ ደግሞ ጥርሱ አካባቢ እንደተመታም በመግለጽ ጭምር ብሩክን ከሶ ሌላ ነገር ሊያመጣበት እንደሆነ መረጃዎቹ ተሰምተው ነበር። ከዚህ ጋር ነው በተያዘ እንግዲህ ሀይሚ አሁን ሌላ ነገር ውስጥ ልትገቢ ነው። ያላችሁበት ጉዳይ አንቺና በብሩክ ብቻ ሳይገታ፣ ምናልባት ሌላ ጣጣን ብሩክ ላይ የሚያመጣ በተለይ ደግሞ ለአንቺ ብሎ አንቺን እንደዚህ አደረጋት ብሎ እሷንም ከኔ ለማራቅ የሰራው ሴራ ነው ብሎ ለአንቺ ብሎ በተጣላ ለፍቅር ሲልም ዋጋ በከፈለ ብሩኬ ሳያስበው በህግ ሊያስጠይቀው የሚችል ነገር ውስጥ ገብቷል። ስለዚህ ሀይሚ ጦሱ ለአንቺ የሚተርፍሻል። ብሩክ አንድ ነገር ቢሆን ቢሆን ለአንቺም ሌላ ነገር ውስጥ ትገቢያለች፣ ሲሉ ብዙዎች መረጃ ሲያሰራጩ ተመልክተው ነበር። እንግዲህ ታዲያ ይህንን ሁሉ የሚከሰተውን የሚሆነውን ቪዲዮ ከቡታጅራ ሆነው የሚመለከቱት፣ በፈገግታቸው በሳቃቸው በምክራቸው የምናቃቸው የአብርሽም የሀይሚም አባት የሆኑት ጋሽዬ መልእክታቸውን አሰምተዋል ሲሉ በውስጥ መረጃውን አካፍለውናል። እኚህ አባት ታዲያ ያሉት ልጆቼን ምን አጋጠማቸው? በተለያየ የፍቅር ህይወታቸውም ምንድን ነው ፈተና የሚበዛባቸው እያሉ በልጆቻቸው ጉዳይ እንደ ተጨነቁ እንዲሁም ሀይሚም አሁን ያለችበት ሁኔታ ሰው እንደሚያስፈልጋት በማወቅ በተለይም ከብሩክ ጋር ያላትን የፍቅር ግንኙነት ደግሞ ጥሩ ሁኔታ ላይ እንዲደርስም በማሰብ ሽምግልና እንደሚቀመጡና ወደ አዲስ አበባ መጥተው ጉዳዩን መላ መላ ማለት እንደሚፈልጉም ጭምር መረጃዎቹ ተሰምተዋል። ብሩክም ሀይሚም እንዲሁም አብርሽም እሩታም ያሉበት ጉዳይ አሁን ላይ እየተባባሰን የመጣው በዚህም የተነሳ ነው። ትልቅ ሰው ያስፈልጋል። ዘመድ አዝማድም ከቡታጅራ መጥቶ ጉዳዩን ሽምግልና እንዲያልቅ እንዲደረግ ይሁን ሲሉ መልእክታቸውን አስተላልፏል። ብዙዎቻችን እናስታውሳለን፣ ከአምስት ከስድስት ወር በፊት ጋሽዬ ከሚኖሩበት ቡታጅራ አብርሽና ሩታ በሆነ ጊዜ ተጋጅተው በመሀከላቸውም ተቃርኖ በዝቶ እስከ መለየት ሲደርሱ እርሳቸው የልጆቻቸው ጉዳይ እንደራሳቸው በመውሰድ አብርሽንም ሩታንም ገስጸው ተቆጥተው ከቡታጅራ አዲስ አበባ ድረስ መጥተው ቤታቸውም ተገኝተው ወዳጆቻቸው፣ ጓደኞቻቸው በተገኙበት ሲሸመግሉ ሲያስታርቁ ተመልክተን ነበር ታዲያ እንግዲህ ይህንን ቪዲዮ በማስታወስ ጭምር ነው አሁን ላይ ብዙዎች እባኮትን ጋሽዬ እርሶ ካልደከሞት መመላለስም ካልሆነቦት አሁን ድጋሜ ወደ አዲስ አበባ መሄድ ይጠበቅቦታል አሁን ላይ ሲሄዱም አብርሽም ብቻ አይደለም አስማምተው መምጣት ያለቦት የብሩክና ሀይሚ ጉዳይ ራሱ እየተካረረ ሄዷል ጉዳዩ ወደ ሌላ ጦስም እንዳይሄድ በተለይ ብሩክም ወደ ህግ አካል እንዳይሄድ ሀይሚም ባለው ሁኔታ ደግሞ ሌላ ነገር ውስጥ እንዳትገባ በጭንቀትና በድብርት ስሜት ውስጥ ብዙ እንዳትጎዳ እርሶም የበኩሉትን ይወጡ። ልጆቹን መጥተው ለማስማማት የሚሞክሩ ቢያንስ እርሶን ያከብራሉ ይፈራሉ፣ ልጆቹ ሲሉ ብዙዎች መልእክታቸውን አካፍለዋል። ጋሽዬ በሚናገሩት ንግግር የእውነት ብዙዎች ነው የሚወዷቸው። በተለይ በተለይ ድሮ በሚለቀቁ ቪዲዮዎች ብዙዎቹ እንደሚያስታውሱት አብርሽም ሀይሚም እንዲሁም የእነ አብርሽ ወንድም አንድ ላይ በሚኖሩበት ቤት ወደ አዲስ አበባ ሳይመጡ ቡታጅራ ያሉ በሚለቀቅ ቪዲዮ ጋሽዬ በብዙ ቪዲዮ ተመልክተናቸው አባታቸውን ፕራንክ እያደረጉ የተለያዩ ቪዲዮዎች ይሰራሉ። ታዲያ በዛ ፕራንክ ቪዲዮ ላይ ጋሽዬ የሚናገሯቸው የአነጋገር ስታይላቸው ወይም የአነጋገር ዘይቤያቸው ብዙዎችን ነው የሚወዱት፣ ብዙዎችም ነው የሚያዝናናቸው። በዛ ምክንያት ጋሽዬ አሁን ድረስ በሰው ይከበራሉ፣ በሰውም እጅግ ጥሩ ቦታ አላቸው። ይህንንም አስመልክቶ ነው ጋሽዬ እንኳን ልጆቾት አይደለም እኛ ኦዲየንስ፣ እኛ ተመልካቾች ራሱ እናከብሮታለን። የሚናገሩት አነጋገር ራሱ የሚወደር ነው። እባክዎት የአባትነት ድርሻዎትን ሳይተወጡ ቡታጅራ ብቻ ሆነው እየተቆጩም አይቆዩ መጥተው ይቆጡ በማለት ጭምር ለጋሽዬ መልእክታቸውን ያስተላለፉት ማለት ነው። እንግዲህ የእውነቴ ድሮ የቤተሰባዊ ግንኙነቱ ቢመለስ የእውነት ደስ ይለናል። እንግዲህ ብዙዎቹ አሁን ወደ አዲስ አበባ መጥተው የራሳቸውን የፍቅር ህይወት የራሳቸውን የትዳር ህይወት ሁሉም ሲመሰርቱ ጋሽዬ እንደ ድሮ በዩቲዩብ ላይ አልተመለከትናቸውም። እንደውም የሆነ ጥረትም እየተደረገ ነበር እሳቸው በደንብ ዩቲዩብ ላይ እንዲመጡ፣ የራሳቸውንም ስራ ለህዝቡ እንዲያደርሱ ብዙዎች ሲጠይቁ ነበረ። ምክንያቱም የሚመክሩበት ነገር የሚናገሩበት አነጋገር ለዛቸው በጣም ነው በብዙ ሰዎች ዘንድ የሚወደደው። እኔም በጣም ነው በቃ አነጋገራችሁ ደስ የሚለኝ እና ያንንም አስመልክቶ ዛሬ ሰው ጋሽዬንም በማንሳት ጭምር እባክዎት ጋሽዬ ይህንን የአደራ መልእክታችንን ይቀበሉ በማለት እንግዲህ ብዙ ኦዲየንስ መልእክት አስተላልፈዋል ማለት ነው። በጠቅላላው ግን ጋሽዬ የሚለቀቁት ነገሮች ሁሉ እንደሚደርሳቸው ጠቅላላ አድርገው ተናግረዋል። በጉዳዩም ዝም እንደማይሉና የአባትነት ምክራቸውንም እንደሚሰጡን ጭምር መረጃዎቹ ደርሶናል ማለት ማለት ነው። ለዛሬ ይዘንላችሁ የመጣ ነው መረጃ እንግዲህ ከሰሞኑ ወደ አውዲ ሲሉ ከቆዩ በተለይ አብርሽም እንዲሁም ሀይሚን በተለያየ በኩል ባለውበት ሁኔታ በፍቅር አጋሮቻቸው መካከል ያለው ክፍተት እየሰፋ ሄዶ ትንሽ ውጥረት ውስጥ በመከሰቱ ምክንያት እንግዲህ ይህንን የሚመለከቱ መረጃ ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።